የተጫውተውባታል ግማሚዬል የምር አስጨንቀ ወታል የኔ እናት ብረንክ መሆኑን እያወቅኩን መጨነቅ የአንቺ ጋር ማልቀሽት የምር ተሳዝንኛለሽ። ሀይሚዬ ለምን እንደሆነ እንጂ እና ሀይሚዬ ዛሬ አላረፏትም። የምር ብርጌ ለአምስት ወር ዱባይ ልሄድ ነው አላለም? አምስት ወር ሁሉ እና ደብዳቤ ጽፎላት አስቀምጦላት ለሚፍታህ ስጥልኝ ብሎ ለሚፍታህ ስጡት። ሀይሚዬ ግን በጣም ነበረ ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበረችው ወድ ወድ ቤት ሰዎች እንዴት ናቸው? ሰላም ናቸው? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደውም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም ዝናት አይለያችሁ። በቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ያደረጋችሁም ለምታበረታቱኝ ከልብ ነው የማመሰግነው። ክበሩልኝ እና ግን ብሩኬ መጀመሪያ ላይ ኔ ምስገን አቅርቧል ለፈጣሪ መስገን እያለ ነበረ። አሁን ላይ በጣም ሰላም ነን፣ በጣም የምንተሳሰባለን። አንድ ላይ ከኖርን ጀምረን ጥሩ ላይ ነን ብሏል ብሩኬ። እስከ መጨረሻ ድረስ ጸግ ድረስ ያደርግላችሁ። እኛም ሰላማችሁን ፍቅራችሁን እንፈልገው እና ግን ያው መጨረሻው አጫልሏታል። ቅመም ወድሻለሁ፣ የኔ ንግስት ብሏታል። እንግዲህ ጥጋችሁን የያዙ ሌሎቻችሁ ማለት ነው። ሌላ ነገር የምታወሩ ሌላ ነገር የምፖስቱ የምር ልቡን ይስጣችሁ። ግን በነገራችን ላይ የትም ስትሄድ ሀይሚዬ ነው የያዛት። የምር የምር ሰባትኒና አንድ እያለች ነበረ ካሜራ በየቦታው ነው ያለው። ክላስን ፎቅም እያላት ቡቦ ማለት ነው። ሀይሚዬ እኛ ጀግና ነብሯ ስማርት ይምር ምን ሴት ማለት ሀይሚዬን የሚያክል የለም። ብዙ ሴት እናያለን፣ ብዙ ጥንዶች እናያለን። እንደ ሀይሚዬ ክብሯን ጠባቂ እያኔ ካለባበስ፣ ከሁሉም ስርዓት ያላትናት የምር ትለያለች ነው የምላቸው። እንጃ ፈጣሪ ያለ በቡቦሽ ጋር ሰላም አድርጎ እዛው ድረስ በፍቅር ያኖራቸው። ጓደኛ ምሰ የሚቀርብን መጥፎን ጓደኛ ያደርግላችሁ እና ትናንትና ሊብ ላይ አድሬ እኔ ተኝቼ፣ እንዴት እንደዚህ ይሆናል? ለምን አትይዘውም ነበር ሻንጣ ልብስ ይዞ ሲሄድ እያለች እያለች ሀይሚዬም በጣም ትን ብላ ነበረ። ክላሱም ስትሄድ ሻንጣው ልብሱ የለም። እንዴት ነው ማስመሰሉ ትችላላችሁ። እና ብሩኬም ሂዶ ነበረ፣ ግን መጨረሻ ላይ መጥቶ አልተሳካልኝም እያለ ጓጎጭ እያለ። ሀይሚዬ እንትን አጨለሏታል፣ አስጨንቋታል። እኔ ተጨናቂ እኔ ንግስት። የምር ሀይሚዬ ስማርቷ ትለያለች። የጋሽዬሌ እና እንደዚህ የምትጨናቅ እና እንደዚህ የምትጨናቅ ንግስት ስላለች አመስግና አልሀምዱሊላህ ነው ቡቡ። የምር አንተም ትለያለህ፣ ግን ሀይሚዬ ትለያለች። የምር የምር ብቻ እናንተን ለማጣላት ለማለያት ሌላ ነገር የሚፈስሩትን ፈጣሪ አላህ የያዛቸው ልቦና ይስጣቸው። መቼም ቢሆን ሀይሚዬና ቡቡ አይለያዩም፣ ኢንሻላ ፈጣሪ ያጣምረውም ማንም አይለያየውም ይላልና፣ አላ ፍቅራችሁን እስከ መቃብር ያደርግላችሁ። ያው ሚፍታህም የተባበርኩት ፕራንክ ስላላይ ነው እንጂ ሊሄድ ቢል እግሩን ነበር መሰብረው ብሏል። እንግዲህ የእኛ መከታችን ማለት ነው ሚፍ። እሳቸው ጋር ስላለ ነገር ጋር ደስ ብሎናል የምር የሆነ ነገር እንኳን ሲፈጠር ያስተነስተን፣ እሷንም ኮርኮም፣ እሱንም ኮርኮም ያደርግልናል እሱ ለእድሜ ትልቅነት እናንተነት አይደለም። ያኔ ጥሩ ጓደኛ መካሪ ካለ ትንሽ ትልቅ አይልም የምር እና ሚፍታት ትለያለህ፣ ግን ፍጼ ጠብቷል፣ ግን በሰላሙ ነው የእኛ መከታ ባለበት ሰላም ይሁን ያምር ለትንፋሽ ነው ለትንፋሽ መቆራረጥ፣ ይቅርታ ትንሽ ቢዚ ስለሆንኩ ነው። እና ብሩኬና ሀይሚ ጉዞ አንድ ላይ ማንንም እንዳሰሙ ለማንም ቦታ እንዳከፍቱ የምር እና ንግስቷ፣ የአንቺ ምላሽ ደግሞ እንጠብቃለን በከባዱ በዙ አጋጣሚ ሽታህ ሌላ ሚስጥር አውጥቷል። ኳይት ነው እንሄዳለን የተባባልነው፣ አሁን ዱባይ ለምን በድንገት ትሄዳለህ ደግሞ ለአምስት ወር ሁሉ እንዴ እያለ እያፈጠጠ ነበር የሚፍተህ ማለት ነው ትለያለህ። የጨረቃዎች መከተፍ እንኳን አምስት ወር ለአንድ ቀን መለየት አትፈልግም ንግስቱ። የሚለያይንም ነገር ፈጣሪ ያለህ ያርቅላቸው። የምር የእኛ ጨረቃዎች አንድ ላይ ስትሆኑ አንድ ላይ ፓፕች ስትሉ ነው ደስ የሚለን። ለ ፍቅራቸውን ዘላቂ ያደርግላቸው እዛው ድረስ እና ኳይት ነው እንሄዳለን እየተባባል ነው ብሏል። እንግዲህ እንጠብቃለን ሳኡዲ መንሻ ሀገር ሳንገባ ከመጣችሁ ማለት ነው ትለያላችሁ። የምር የምር እና አለ ፈጣሪ፣ ክፉን ነገር መጥፎን ጓደኛ እያርቅላችሁ ሚፍታህ መሻአላ ጨረቃዎች ገፋፈሽ እያለ ነው እና ብቻ ፈጣሪ አለ ክፉን ነገር እያርቅላችሁ። በጣም ነው የምንሳሳላችሁ የምንወዳችሁ ሀይሚዬን እና ታይዞሽልን ላይብ ላይ ያሳድሮ ዛሬ ደግሞ ቀስቅሶ ፍራንክ ረብሩኬ መዩዝ የላለ አረፍ ዛሬ አረበኛ አላወራችም፣ ንግስቷን ደንግጣለች እና ሀይሚዬን በሌላ ፕራንክ እንደፈለክ አደርገኝ ግን ይሄዳለሁ ብለህ እንደዛ ነበረን ከዋል ይዞች ዛሬ ተገኘሽብን በከባዱ። የምር እና ሚፍታ እና ብሩኬ ጠብቁ ምላሹን። ንግስተም ማለት ነው፣ ብርዱን የማይመልስ አይወለድ ነው። ብሩኬ ብታርፍ ይሻለ ነበር። እና ለስራ ነው ብቻ በርቶልን። ክፏችሁን ያደረገልን ሁልጊዜ እንደዚህ በፍቅር በደስታ ያኖራችሁ የኛው ጨረቃዎች። በጣም ነው የምንወዳችሁ፣ እንሳሳላችሁ እና ለህ ወጥቶ ከመቅረት አላህ ይጠብቀን። የቤተሰብን ክፉ ያሰማን። ሁላችንም በሰላም በጤና ለሀገራችን ያብቃን። አለህ ብዬ ወደድ ነው የማደርጋችሁ። ፊአማኒላህ። አሰላሙ አለይኩም።